አርዕስተ ዜና የኢትዮጵያ ብር የመግዛት አቅም እየተዳከመ መሆኑን ተከትሎ በፍርድ ቤት የሚወሰኑ የገንዘብ ቅጣቶች እርከን ላይ የ50 በመቶ ጭማሪ ሊያደርግ የሚችል ረቂቅ ቀርቧል ተብሏል። ሰሙታላችሁ። በማይናማር በችግር ላይ የነበሩ ኢትዮጵያውያን ወደ ሀገራቸው ተመለሱም። አሁንም በሀገሪቱ ቀር ኢትዮጵያውያን ወደ ሀገራቸው ለመመለስ እየተሰራ ነውም ተብሏል። በቆይታችን ነግራቸዋለን። ሰባት ሺህ ሰዎች የልብ ቀዶ ጥገና ወረፋ እየጠበቁ እንደሆነ የልብ ህሙማን ሕፃናት መርጃ ማዕከል አስታወቀ። ማዕከሉ አላቂ የቀዶ ጥገና እቃዎችን ማግኘት ፈተና ሆኖ ብኛል ብለዋል በዝርዝር ይዘነዋል ከባለፈው ሳምንት ጀምሮ ግጭት እያስተናገደች በምትገኘው ደቡብ ሱዳን መንግስት አደጋ ላይ ወድቋል ተባለ በሀገሪቱ ጦር ኃይልና በሰሜን ምስራቅ ናይል ግዛት ውስጥ በሚንቀሳቀስ ታጣቂ ቡድን መካከል የተከሰተው ግጭት ስጋት ደቅኗል እነግራቸዋለን እስራኤል በጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ ትእዛዝ ሰጥታለች የእስራኤል የኃይል ሚኒስቴር ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት በአስቸኳይ እንዲቋረጥ ትእዛዝ ፈረም ያለው ብለዋል ከውጭ ምንጭ የያዝነው ጉዳይ ነው እኒህና ሌሎች ጉዳዮችን አብራችሁን ስትቆዩ ትሰማላችሁ። ከዜናዎቹ ጋር ዳግም ተገኝ ነኝ። የኢትዮጵያ ብር የመግዛት አቅም እየተዳከመ መሆኑን ተከትሎ በፍርድ ቤት የሚወሰኑ የገንዘብ ቅጣቶች እርከን ላይ የ50 በመቶ ጭማሪ ሊደረግ እንደሆነ ተገለጸም። የብር የመግዛት አቅም እየተዳከመ በመሄዱ ምክንያት በፍርድ ቤት እየተወሰኑ ያሉ የገንዘብ ቅጣቶች ፍታዊ እንዳይሆን አድርጎታል በሚል ቅሬታዎች ሲቀርብበት እንደነበር የገለጸው የፌዴራል ጠቅላይ ፍርድ ቤት ይህንንም ተከትሎ ውሳኔዎቹ ተግባራዊ እየተደረጉ እንዳልነበርም ገልጿል። የገንዘብ የመግዛት አቅም መዳከም እንዲሁም ሌሎች ሁኔታዎችን ከግምት ውስጥ በማስገባት ያንዳንዱ የገንዘብ ቅጣት እርከኖች ላይ የ50 በመቶ የገንዘብ ጭማሪ ለማድረግ የሚያስችል የቅጣት አወሳሰን ረቂቅ መመሪያ ተዘጋጅተዋል። መመሪያው ለመጨረሻ ጊዜ የተሻሻለው ከ10 ዓመት በፊት በ2006 ዓ ም ሲሆን የገንዘብ ቅጣቶቹን በጊዜ የነበረውን የብር የመግዛት አቅም ታሳቢ ያደረገ ነበር። 50 በመቶ የገንዘብ ጭማሪ የሚደረግ ቢሆንም በወንጀል ህጉ መሰረት ቅጣቶቹ የተከሳሽን የመክፈል አቅም ከግምት ውስጥ ባስገባ ሁኔታ ተግባራዊ መደረግ ስላለበት ዝቅተኛ የቅጣት እርከን እንዳይቀመጥ ጥለት መደረጉንም አስታውቋል። በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 32 ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን የውጭ ጉዳይ ሚኒስቴር አስታውቋል። ወደ ሀገራቸው የተመለሱት ኢትዮጵያውያን በማይናማር በእገታ ስር ቆይተው ወደ ታይላንድ ከተሻገሩ 133 ዜጎች መካከል ናቸው። 43 ኢትዮጵያውያን ደግሞ ዛሬ ሰኞ ምሽት ወደ ሀገራቸው ይገባሉም ተብሏል። በታይላንድ የሚገኙ ቀሪ ዜጎችን ወደ ሀገራቸው ለመመለስ እየተሰራ መሆኑንም አክሎ የገለጸው ሚኒስትሩ ጃፓን በሚገኘው የኢትዮጵያ ኤምባሲ በኩል በማይናማር በአስቸጋሪ ሁኔታ ውስጥ የሚገ የሚገኙ ሌሎች ኢትዮጵያውያንን ወደ ታይላንድ ለማሻገር ጥረት እየተደረገ መሆኑም አስታውቋል። በተለያየ መንገድ ተታለው ወደ ማይናማር ያቀኑ ኢትዮጵያውያን በቀን ውስጥ ለበርካታ ሰዓታት ህገወጥ ስራዎች እንዲሰሩ እየተደረጉ የመብት ጥሰትም እያስተናገዱ ነው የሚሉ ጥቆማዎች በተደጋጋሚ ሲቀርቡ እንደነበር ይታወሳል። ሰባት ሺህ ሰዎች የልብ ቀዶ ጥገና ወረፋ እየጠበቁ እንደሆነ የልብ ሁማን ሕፃናት መርጃ ማዕከል አስታወቀም። የማዕከሉ ዋና ስራ አስፈጻሚ ህሩይ አሊ ለሀገሬ ቴሌቪዥን እንደተናገሩት ይህ ማዕከል በ2024 ለ669 ሰዎች ቀዶ ጥገና ያደረገ ቢሆንም በአመት ከ1200 በላይ የልብ ቀዶ ህክምና የመስራት አቅም እንዳለውም ገልጸዋል። በዚህም ማዕከሉ እንደሚፈለገው እየሰራ አይደለም ያሉት ዋና ስራ አስፈጻሚው የሚሆነው ለልብ ቀዶ ጥገና የሚያስፈልጉ አላቂ እቃዎች እንደ ልብ ባለማግኘታቸውን እንደሆነ አስረድተዋል። አላቂ ቃዎቹ የሚገቡት በትልቅ የውጭ ምንዛሪ እንደሆነ የተናገሩት አቶ ህሩይ በትዕዛዝም ቢሆን በፍጥነት ማግኘት እየተቻለ እንዳልሆነ ገልጸዋል። በዚህም ምክንያት የልብ ቀዶ ጥገና የሚጠብቁት ታካሚዎች ሞትን ጨምሮ ለዘርፈ ብዙ የጤና ችግር እየተጋለጡ እንደሆነ አስረድተዋል። አላቂ ቃዎችን በሀገር ውስጥ ማምረት እንደሚገባ አቶ ህሩይ የተናገሩ ሲሆን ማዕከሉን በ6710 አጭር የጽሁፍ መልእክት ላይ ኦኬ ብሎ በመላክ ህብረተሰቡ ድጋፍ እንዲያደርግም ጥሪ አቅርበዋል። የአፋር ክልል መንግስት የባቡር ፕሮጀክት ስርቆት ላይ ተሳትፏል ያላቸውን ኃላፊዎች ከስራ ማሰናበቱን አስታወቀ። ባለፉት አስር ቀናት ከ80 ኪሎ በላይ የኮንዳክተር ሽቦ ገመድ እና 257 ኪሎ ሜትር የኦፒጂ ደብሉ ፋይበር መስመር መዘረፉ የክልሉ መንግስት እውቅና ሰጥተዋል። በዚህ ክስተት ኃላፊነታቸውን በአግባቡ ያልተወጡ የወረዳ የስራ ኃላፊዎች ከኃላፊነታቸው እንዲነሱ መደረጉን ካፒታል ከተቋሙ መረጃ ማግኘቱን ገልጾ ዘግበዋል። በኢትዮጵያ ኤሌክትሪክ ኃይል የአዋሽ ወልዲያ ሐራ ገበያ የኃይል አቅርቦት ፕሮጀክት ሳይት ስራ አስኪያጅ አቶ ተክለወይን ብርሃን አሰፋ ለካፒታል ጋዜጣ እንደተናገሩት በ2016 እና 2017 በጀት ዓመት በገቢ ረሱ ዞን በተፈጸመው ስርቆት ከ7170 ዶላር በላይና ከ253 ሚሊዮን ብር በላይ ኪሳራ መመዝገቡን አንስተዋል። ደቡብ ሱዳን በሀገሪቱ ጦር ኃይልና በሰሜን ምስራቅ ናይል ግዛት ውስጥ በሚንቀሳቀስ ታጣቂ ቡድን መካከል የተከሰተው ግጭት በሀገሪቱ ፕሬዚዳንት ሳልቫኪር እንዲሁም በተቀዳሚ ምክትል ፕሬዚዳንት ሪክ ማቻር መካከል ያለውን ስምምነት ሊያፈርስ ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ መፍጠሩን አፍሪካን ይዘግበዋል። ይህ ያሰጋት አሜሪካም ከአደጋ ጊዜ ሰራተኞች ውጭ ሌሎች ሰራተኞቿ ደቡብ ሱዳንን ለቀው እንዲወጡ ትዕዛዝ አስተላልፋለች። በግጭቱ በሪክ ማቻር ቡድን የተወከሉ ሁለት ሚኒስትሮች እና የጦር ኃይሎች ምክትል አዛዥ በ ቁጥጥር ስር መዋላቸው ደግሞ በሁለቱ አንጋፋ ባለስልጣናት መካከል ያለውን ግንኙነት ያሻክረዋል ተብሎም ተዘግተዋል። ሳልቫኪርና ሪች ማቻር በአውሮፓያኑ በ2018 በጋራ ለመስራት ተስማምተው የስልጣን ክፍፍል ማድረጋቸው ይታወሳል። እስራኤል በጋዛ ኤሌክትሪክ ኃይል አቅርቦት እንዲቋረጥ ትዕዛዝ መስጠቷ አትሰማም። የእስራኤል የኃይል ሚኒስቴር እንዳስታወቀው ለጋዛ ሰርጥ የኤሌክትሪክ ኃይል አገልግሎት እንዲቋረጥ ትዕዛዝ ፈርም ያለው ብለዋል። እስራኤል ይህንን እርምጃ የወሰደችው ሐማስ ቀሪ ታጋቾችን እንዲለቅ ጫና ለመፍጠር እንደሆነ ቢቢሲ አስነብበዋል። በተጨማሪም የእስራኤል መንግስት የውሃ አገልግሎት ሊያቋርጥ እንደሚችል ፍንጭ ሰጥቷል። ሐማስ በበኩሉ የጋዛ ኤሌክትሪክ አቅርቦት መቋረጥ በታጋቾቹ ላይም ተጽዕኖ እንደሚያሳድር አስጠንቅቋል። የጋዛ ነዋሪዎች የኤሌክትሪክ ኃይል ለማግኘት ጄኔሬተሮችን እንዲሁም በፀሐይ በሚሰሩ ኃይሎች በመጠቀም ላይ እንደሚገኙም ሰምተዋል። እስራኤል በጦርነት ወቅት ጋዛን በሙሉ ከበባ አስገብታ ኤሌክትሪክን ጨምሮ መሠረታዊ የሚባሉ አገልግሎቶችን ማቋረጧ ይታወሳል። የቻይና ሩሲያና ኢራን የጦር መርከቦች የተካተቱበት የጋራ ልምምድ መጀመሩ ተሰማ። ለአምስተኛ ጊዜ የሚካሄደው ይህ የጋራ ልምምድ የሦስቱን ሀገራትም ጥምረት ለአሜሪካና ለአውሮፓ ለማሳየት ያለመ ነው በሚልም ዘግበዋል። በኦማን ባሕረ ሰላጤ እየተካሄደ የሚገኘው ልምምድ አያሰጋንም፣ ሲሉ የተናገሩት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩላቸው አሜሪካ ከሦስቱም ሀገራት የበለጠ ኃይል አላት ብለዋል። በቻይና ሩሲያ፣ ኢራንና ሰሜን ኮሪያ መካከል ያለው ግንኙነት በአሜሪካ ኮንግረስ እንደ ስጋት የሚታይ መሆኑንም ሲ ሲኤንኤን ዘግበዋል። የሀገራቱ ትብብር የምዕራባውያንን እንቅስቃሴ የሚመክት የኃይል አስተላለፍ ነው በሚልም የሚገለጽ ነው። ውድ የሀገሬ የቴሌቪዥን ተመልካቾች የሰዓቱ ዜና እዚህ ጋር አብቅቷል። ጤና አይስጥልን